ስብሰባው ቆጥሏል ረፋድ ላይ እንደተለመደው ጉባኤ ተሰየመ አንድ ረዥም የእንጨት ሽበት የወረሰው ግዙፍ ዕድሜ ጠገብ ዛፍ ወገኖቼ አለ የሽማግሌ ድምፁን እየጎተተ በጫካ ውስጥ በዕድሜ ጠገብትነት የሚታወቀው ፈርጣጣ የተባለው ዛፍ ነበር ወገኖቼ መቼም የእጽዋትን ጉባኤ የመሰለ ትልቅ ነገር በሰል ያለ ዕድሜ ጠገበ ምራቅ የዋጠ ቢመራው የተሻለ ነውና ብሎ ጺሙን እየላገ ቆየና እንደምታውቁት እኔ ከሁላችሁ በዕድሜ ከፍ ያልኩ ከሽበት እስከ ኩተት ብዙ የማቅ የተረዳው ብዙ ዘመናትን ያሳለፍኩ ብዙዎቻችሁ ያላየሁትን ያየሁ ዛፍ ነኝ። መቼም ልምድ ትልቁ ትምህርት ቤት ነውና ብዙ ጥበብና ማስተዋልን ገቢቻለሁ። ስለሆነም ይህን ጉባኤ እኔ ወይንም እኔን መሰል አዛውንት እንድንመራው ፈቃዳችሁ እንዲሆን እጠይቃለሁ ሲል በተለይ በቅርብ የሰው ልጅ አምጥቶ የተክላቸው ወጣት እጽዋት አንድ ጊዜ አውካኩ በተቃውሞ። በአፈጀና ባረጀ ኋላ ቀር አስተሳሰብ መመራት አንፈልግም! አንፈልግም! ለግላጋው ልምብጭ ተነሳ። አይቻልም፣ ባዛውንት መመራት በቅቶናል። እኛ ወጣቶች፣ እኛ ለግላጎች የራሳችንን ሐሳብ በራሳችን ዘመን መተግበር እንፈልጋለን። እንዲያውም ይሄ የመሪነት ዕድል መሰጠት ያለበት ለእኛ ለወጣት እጽዋት ነው። አማረሊ ብለ ዘንጠፍ ዘንጠፍ ስትል ነፋስ ገምጥሎ እንዳይጠልህ፣ ይልቁንስ በመጀመሪያ በአግባቡ ደግ አለና ከርሞ አይድረቅ የተባለው ዛፍ ልምብጭን በነገር ለመጠጠው ብቻ። የፈርጣጣም የልምብጭም ጥያቄ በዚሁ ተጨናገፈ። በዚህ መሃል ዘመዱ አለ አዞ ሀረግ ከተመደበበት የሎል ዛፍ ቀና ብሎ፣ እንደምታውቁት እኛ ሀረጋት አንዳችሁን ዛፎች ከሌሎች ዛፎች ጋር የምናስተሳስራችሁ በነፋስ በውሽንፍር እንዳትወድቁ ሚዛናችሁን የምንጠብቅላችሁ ታች ያላችሁትን ላይ ካላችሁት ጋር የምናገናኛችሁ እኛ መሆናችንን ታውቃላችሁ። እናም ይህንን ጉባኤ እኔ ላንቆሶና ነጭ አረግ ከሌሎች አረጋት ጋር ተባብረን ብንመራው የተሻለ ተግባቦት በጫካው ውስጥ ይፈጠራል ብለን እናምናለን። ሸክም ናህንተ አለ ወይራ። እናንተና መሰሎችን ተሸክመን መኖራችን አንሶ ደግሞ እንምራችሁ ትላላችሁ? እስኪ መጀመሪያ ራሳችሁ እንችላችሁ ቁሙ። አረጋት በጫካው ውስጥ እንደ ማንኛውም ዛፍና ቁጥቋጦ የተሟላ ስር፣ ግንድ፣ ቅርንጫፍ፣ ቅጠል ያሏቸው ቢሆንም ሲያድጉ የሌሎች ጠንካራ ዛፎችን ግንድ እየተጠመጠሙ ለግዳቸው ጥንካሬ ምግብ ሳያባክኑ ቶሎ አድገው ረዣጅም ዛፎች የሚያገኙትን የፀሐይ ብርሃን እያገኙ የሚኖሩ ናቸው። ሁሉንም ክብደታቸውን በሌላ ዛፍ ላይ አሳርፈው የሚኖሩ ስለሆነ ራሳቸውን ችለው አይቆሙም። የሳቁ ሁካታው ጋብ አለ። መቼም መሪነት ሲባል ትልቁ ነገር ግርማ ሞገስ ነው አለ የሎል ዛፍ ግርማ ሞገሱን ለማሳየት እየተጣደፈ እና መሪነት ግርማ ሞገስ ከሌለው መቼም አይደመጥም፣ ተቀባይነት የለውም። እንደምታውቁት የሰው ልጅ እኛን ከሚወድበት አንዱ ነገር ግርማ ሞገሳችን ነው። ሲያይን ደስ እንድንለው፣ እንዲራራልን፣ እንዲያከብረን በማድረግ በኩል እኔና መሰሎች የተጫወትነው ሚና ቀላል አደለም። ቁመቴ እጅግ ረዝሞ ያልተንቋለለ፣ አጥሮም ያልደኮመ፣ እጅግ ያልተንሰራፋሁ፣ እጅግ ያልጠበብኩ፣ ቅጠሎችም ልከኛና ልምለም የማይለያቸው ቁመቴ ከስፋቴ የተመጣጠነ የእጽዋት ግርማ መሆኔን ታውቃላችሁ። ግንዴም ቅርፊቴም መካካም ያልሆነ ቅርንጫፎቼ እሾህ የሌላቸው ግርማ ሞገስን ከሰላማዊነት ያስተባበርኩ ለጉርብትና መገለጫ መሆኔን ታውቃላችሁ። እናም እኔና ሆማ፣ ነጥፌና አሆት በእውነት በዚህ በኩል ትልቅ ባለ ግርማ ሞገስ በመሆን እጽዋት በፍጥረታት ላይ የገዘፈ እይታ እንዲኖራቸው በማድረግ ትልቅ አስተዋጽኦ ያደረገን በመሆናችን ተባብረን ይህን ጉባኤ በታላቅ ግርማ እንድንመራው እንድትፈቅዱልን ይሁን ሲል ጥፌና አሆት ድጋፋቸውን ሲሰጡ ሆማ ምንም የድጋፍም ሆነ የተቃውሞ ምልክት ሳያሳይ በዝምታ አለፈው። ሸምበቆና አንዳንድ እጽዋት በአዎንታ ተወዛወዙ። የመሪነት መለኪያ ውበት ከሆነማ እኛም እኮ አለን እንዴ! የሰው ልጅ በዘፈኑ አንስቶም አይጠግበን አለች ጠምበለል። እና ወደ ሰው ልጅ የሚሄድ ነዋ አለ ጨባ። በጠምበለልና በሎል ንግግር ተናዱ። የሰው ልጅ እሱን ለስድብ እንደሚጠቀምበት ስለሚያውቅ ሎልም ሆነ ጠንበለል በሰው ልጅ ዘንድ ያላቸውን ክብር ማንሳታቸው አበሳጨው። ኡቴ፣ ውበትና ግርማ ሞገስ ለማያቅሽ ታጠኚ፣ አለች ጡንዦት። ጠንበለል፣ የሰው ልጅ እንደሚለው በጫካ ውስጥ ረዥም ወይም ለግላጋ ስላልሆነች ብዙ እጽዋት የሰው ልጅ ሁሉን የሚያቅ ስለሚመስለው በድንቁርናው ቢያወድስሽ እውነት አይምሰልሽ እያሉ እያሽሟጠጧት ነበር። ለማንኛውም የታላቁ ልወል ባለግርማ ሞገስ ነኝ ጥያቄ ጠንበለል አምጥታ በደነቀረችው እኔም ውብነኛ አስተያየት ተልኮሰኮሰ። እንዲያውም ሌሎቹ እንደነ ግራር ያሉት ለመሆኑ ምን ማለት ነው ግርማ ሞገስ ሲሉ ቁልቋል ጣልቃ ገባ ሁሉም ለራሱ ውብ ነው እያንዳንዱ የራሱ ውበት አለው ምንድን ነው ከሌሎች የተለየ ግርማ ሞገስ አለ ማለት እኛ ቀጠል የለለን ጭራሮ የምንመስለውም ግርማ ሞገስ የለንም ማለት ነው እኛም በራሳችን ተፈጥሮ ውብነን የራሳችን የሆነ ግርማ ሞገስ አለን ማነው የሎል ዛፍ የግርማ ሞገስ መልክ ያደረገው የሎል ጥያቄ ውድቅ መሆኑን የተረዳው ዶንጋ የሚያምሩትን አበቦች ፈካ አድርጎ ወገኖች እጽዋት በእውነት እንዲህ ይህንን ጉባኤ ለማድረግ ሁሉም የመሰላቸት ስሜት እያሳየ ነው። እናም ሁሉም ዘና ብሎ ተመችቶትና ደስ ብሎት ቀናነት ያለው ሐሳብ እንዲያመነጭ መልካም ድባብ እንዲፈጠር ጥሩ መዓዛ የሚፈጥሩ እጽዋት ቢመሩት የተሻለ ይሆናል። እናም እኔ ጽጌረዳና ሮማን ከሌሎች መዓዛማ እጽዋት ጋር ሆነን ብንመራው ሁላችሁም ደስ ብሏችሁና ዘና ብላችሁ ቀና ሐሳብ ልታመነጩ ትችላላችሁና፣ ሳይጨርስ ግራዋ የተባለው ዛፍ ተነሳ። ምንድን ነው እንደዚህ? ጠረኔ ጠረኔ ጠረኔ መልኬ፣ ማለት የቁንጅና ውድድር እኮ አደለም የምናካሄደው፣ መሪ ለመምረጥ እኮ ነው ውይይቱ። ግሜ የሚባለው ቁጥቋጦ ግራዋን ደገፈ። ሲጀመር እያንዳንዱ ለራሱ መልካም ጠረን አለው ሲል ሁሉም እጽዋት ግንዳቸው እስኪላጥ እየተንሻሹ ሳቁ። ግሜ የተባለው እጽ እጅግ የሚከረፋ ሽታ እንዳለው ሁሉ የሚያውቅ ነበርና በአነጋገሩ መሳቃቸው ለዚህ ነበር። ጽጌሬዳ በግሜ ድፍረት ብግን አለች። ምንድን ነው እንደዚህ ማማረር? ድሮስ አንተ ልትመረጥ ኖሯል? እዛ የቆምክበት ሆነ የምታሰቃየን አንሶን ደግሞ ግማቴ ጉባኤ መሪ ሆነ ጭራሽ ልታቀረናል። ኧረ መጀመሪያ ጥሩ ነገር ይኑርህ። ራስን ጠብቅ፣ ራስን አሻሽል። በጥቅሉ እኛ እያልን ያለነው ጥሩ መዓዛ ያለው መሪ ይመረጥ ነው። እንደነገርሃዋ ግሜና ስሚዛ ሰንሰል ያለ ወደፊት ከመጣ ግን ለሰከንድ ተቀምጠም መወያየት አንችልም ብላ ያንን ውብ መዓዛዋን ስታተን ነው ሁሉም እጽዋት አሽትቶ ሳይጠግብ ግራዋ ተናዱ። ቅርንጫፉን አንዴ ሲያወናጨፍ ጽጌረዳን ቀንጥሶ ሊጥላል ለትንሽ ተረፈች። ጉባኤው ባንዴ ተረበሸ። እነ ዶንጋ ሮማንና ጽጌረዳ በአንድ ወገን፣ እነ ግራዋ ግሜና ስሚዛ በሌላ ወገን ሆነው በስድብ ይጠሳጠሱ ጀመር። ከዛ በኋላ የለም የለም ለዛሬው እዚህ ላይ እናቁም ተብሎ ጉባኤው ተቋረጠ እንደገና